ባዩሽን አነቀቻት። አንቺ አረመኔ፣ ጨካኝ፣ እንዴት ብለሽ ነው እንዴት ብትደፍሪ ነው ልጄን ለአመታት ደብቀሽ ስትጫዋችብኝ የነበረው? አሁን ሁሉንም ነገር አስታውሻለሁ ብላ አንቃ ግድያ ሞከረችባት። እርግብንም ከየት እንዳመጣሻ ትናገሪያታለሽ ብላ አነቀቻት። ሀኒቾ በጣም ደነገጠች። እማዬ መቼ አስታውሰሽ ነው እማዬ እማዬ እያለች እራሷን ስታ ወደቀች። ሀንዬ እባክሽን ነቂ፣ እባክሽን ለሰራውሽና ላጠፋሁት ወንጀል እጅጉን ይቅርታ አድርግልኝ። አሁን እኔ እናት ነኝ ወይ ብላ እራሷን በራሷ ወቀሰች፣ በጸጸት ተንገበገበች። ወይዘሮ ሜላት ሀንዬ እባክሽን፣ እማዬ የአንቺ ጥፋት ብቻ አይደለም። እውነት ለመናገር እኔም መናገር ነበረብኝ። አሁን እንዲህ ነው እንዳ ነው ብንለው ምንም ትርጉም የለውም። ስህተቱ ያንቺ ብቻ ሳይሆን የኔም ጭምር ነው በማለት ማጽናናትና ማበረታታት ሰጠቻት። ቢሆንም እንኳ ወይዘሮ ሜላት አሁንም በጸጸት እየተንገበገበች ትገኛለች። ወይዘሮ ባዩሽ እቅድና ፕላኗ ስለተበላሸባትና ወይዘሮ ሜላት አንቃ ጉዷን ስላወጣችው በጣም ተናዳና እንዲሁም ደግሞ ወይዘሮ ሜላትን ለማስገደል ቀነቀጠሮ ከጋርዷ ጋር በስተ መጨረሻ ያዘች። እንግዲህ ጦርነቱ በይፋ ተጀመረ። የእውነትም ላደረግሽኝ ነገር ዋጋ ትከፍል ያለሽ ላነቅሽኝም ጭምር እኔ ባዩሽ አይደለሁም፣ እንኳንም በይፋ ተጀመረ ብላ ድብልቅልቋ ወጣ። በጣም ያሳዝናል። በሌላ በኩል ተምቹ እና አቶ ዘሪሁን ተጣሉ። እንዴት ብትደፍረኝ ነው አሁን ገንዘብ የምትጠይቀኝ? እኔ የምጠይቅህ ነገር ና እንሂድ አሜሪካ ብዬ ነው እንጂ ስለምን ገንዘብ ነው የምታወራው? ቆይ የእውነት እኔ ላንተ ምንህም አይደለሁም ማለት ነው ብሎ በጣም ተናደደበት። እኔ የምፈልገው በአሁኑ ሰዓት ገንዘብ እና ገንዘብ ብቻ ነው፣ እናንተ ሁላችሁም እራስ ወዳድ ናችሁ ብሎ ሁሉንም ተሳደበ። አቶ ዘሪሁን ለአቶ ኖላዊ አደራ ሰጠ አደራ ሰጠ። እባክህን አቶ ኖላዊ አንተን ልጆቹ የእውነቴም ነው ምልህ ይሰሙሃልም ያከብሩሃልም። እናም እንደምንም ብለህ ልጆቹን ልታሳምንልኝ ትችላለህ። ቆይ ምን አለበት ተምቹስ አሜሪካ ሂዶ የእውነትም ጆሮን እኮ ይስበው ነበረ። ግን እሱ ከዛ ይልቅ ሀገር ከሀገር የሚወጣበት ገንዘብ ስጠኝ ብሎ ከኔ ጋር በጧቱ ጦርነት ገጠመ ብሎ ሲለው አቶ ኖላዊ ደግሞ አይዞህ፣ ልጆቹ እኮ እንደዚህ ናቸው፣ የእውነቴን ነው የምልህ፣ ምንም አይገባቸውም። ነገር ግን እኔ አስተካክለዋለሁ ብሎ ቃል ገባ። ቃል በገባው መሰረት ተምቹን ሲያናግረው ፋያው ምን ነው አንተ፣ አራዳ አልነበርክ እንዴ? ምንድ ነው ስግጥ ብለህ የምትቀረው? አሁንማ አንተ ራሱ ከሱ የባስክነህ፣ ብሎ ረግጦ ሲወጣው ለነገሩ እውነትህን ነው፣ እኛ ራሳችን አይደለን እንዴ እንደዚህ እንድትጠግብና አናታችን ላይ ፊት እንድትል የፈለግ ነው። ቆይ ልጅ እያበዴ እየጨለለ ነው እንዴ አሁንማ የመጣው በማለት አቶ ኖላዊ ተምቹን ተቆጣው። ጆሮ ጆሮ ወደ ነሃንቾ ቤት ሰተት ብሎ ሲሄድ አረመኔዋና ጨካኟ ባዩሽ ጋር ተገናኙ አንተስ ልጅ ደግሞ ብለህ ብለህ እየተከታተልከኝ እሰው ቤት ድረስ መጣህ እንዴ አሁን ፖሊስ ሳልጠራ ከዚህ ከቤት ውልቅ ትላለህ እም ብላ ስትለው አይ እኔማ አልልም አንቺ ውልቅ ማለት ከፈለግሽ ግን አንቺ ውልቅ በይ ብሎ ሲላት ምን ማለት ነው ይሄ እኮ የኔ የጓደኛዬ ቤት ነው እንደዛ ከሆነ ወይስ ደግሞ አንተ ልትሰርቅ ነው የመጣኸው? ብላ ስጠይቀው አዎ ልሰርቅ ነው፣ ትተባበርኛለች። ካልሆነ ደግሞ ጥሬያቸውና ማን እንደሚወጣና ማን እንደሚቀመጥ ብንወዳደር አይሻልም? እንያያዝ። እንዴ ቆይ፣ አንተ ምንድን ነው ማለቴ? ቁማርተኛ ነገር ነው። አንቺ ካልሽኝ ነኝ፣ እንግዲህ ምን ታደርገዋለሽ? ብሎ እየተጨቃጨቁ ባሉበት ሰዓት ሀኒቾ መጣች። ሀኒቾ አሲር መጣህ እንዴ ብላ ስትለው ወይ ጉድ፣ ጭራሽ ትተዋወቃላችሁ? አዎ እውነት ለመናገር ለትዬ እኮ የሰጣት እሱ ነው። ደ ምን እና ታዲያ ጠቅላላ ተሰብስባችሁልኝ ነው ማለት አልገባኝም። ለማንኛውም እኔ መሄድ አለብኝ ብላ ሄደች። ሰላም ሰላም፣ ውድና እየተከበራችሁ የመክሊት ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። እስ ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል ፋኒቾ በስተመጨረሻ ፈጣሪዋ ልታመሰግን ወደ ቤተክርስቲያን ሂዳ እያለቀሰች እምባደም ፈጣሪዋን አመሰገነች እንዳጋጣሚ ፋዘር እምዛው ነበረ ፋዘር እጅጉን እንደነገጠ ቆይ ምን ተፈጥሮ ነው ምን እየተካሄደ ነው ሀንዬ ለምንድን ነው እንደዚህ የምታለቅሽብኝ ብሎ ሲላት አባዬ ምንም አልሆንኩም አሁን እቀፈኝና ደስታዬን ተጋረኝ ብላለችው አባባም ግራ ገባውና አቶ ኖላዊ ምን ማለት ነው የሰው ልጅ እያለቀሰ እንዴት ነው ደስተኛ ነኝ የሚለው ሀንዬ እባክሽን አደብቂኝ ብሎ ሲላት አባዬ ደግሞ ደስ ታ፣ ለምንድን ነው የማያስለቅሰው? አንተ አልቅሰ አታውቅም? እሱማ ልክ ነሽ አልቅሻ አውቃለሁ። አየ በቃ ምንም ነገር ባጠይቀኝ ደስ ይለኛል። እልቁንስ እጅጉን ደስ ስላለኝ ለዛ ነው የማለቅሰው ብላ ሀንጌ አሁንም ለቅሶዋን ቀጠለች፣ ፈጣሪዋን አመሰገነች እና አባዬ ጾለትህ እኮ ደርሰልኛል ብላ ስትለው የኔ ልጅ የኔ ጾለት ብቻ ሳይሆን ያንችም ጾለት ደርሷል እሺ ብሎ አላት። አው የኔ መድኃኔ ዓለም ያንተ መድኃኔ ዓለም ሁሉንም ነገር ብቻ ምን ይሳነዋል? እየተባባሉ ፈጣሪዋን አመሰገነች። ወይዘሮ መሰገነች ሜላት ፎቶዋን ይዛ፣ ተክዛና አዝና ቁጭ ስትል እማዬ፣ ቆይ ምን ሆነሽ ነው? ሀንዬ፣ እናቴ እኮ ልክ ነበረች። ማለት ደግሞ ያቴ ምን አለች? አንቺን ያን ጊዜ እስኪ ተመልከቻት፣ አሁን ይችሀናና ይቺ ሀና እንደ አይደለችም። አራተ ሜላት ትታይ ብላይ ነበረ እማዬ። ጸጸትም ሆነ ሌላ ነገር በቃ ተባብለን የለም እንዴ? እንዴት ልተወው ሀንዬ? እንዴት ልተወው? እንዴትስ ብዬ ልችለው ይችላለሁኝ? በጣም እኮ ከባድ ነው። ቢሆንም እማዬ አንዴ ተነጋግረን ፈተነዋል። ደግሞ እውነት ለመናገር ወንጀለኛው መያዝ ከፈለግሽ አቅርበሽ ነው እንጂ አረቀሽ አይደለም። ምን ማለት ነው? አይ እንደያያዝሽ ከሆነ ወይዘሮ ባዩሽን ብጠረጠሪያትም አንቺ ግን እያረቅሻትና እየተናገርሻት ነው ማለት። ተናገረችኝ አለችሽ እንዴ? አዎ፣ ማየ መሆና ነው እንደዚህ የምትገፈታትረኝ እንደገና የምትቆጣኝ ብላ ስትል እኔ ደግሞ ሁሉንም ነው በዛ ላይ ደግሞ ጸባያቸው እኮ እንደዚህ ናቸው ብዬ ሁሉንም ነገር ሸፈፈና ረኩት። ስለዚህ በደንብ አቅርቢያት ብላ ሀኒቾ ነገረቻት። ከዛ በሁለተኛው ቀን ወደ ቤቷ ስትመጣ ባዩሽዬ እንዴት ነሽ ብላለቻት ቆይ ትናንትና ለምንድን ነው እንደዛ የገፋሽኝ እኔ እኮ በጣም ግራ ገብቶኛል ብላ ስትል በጣም ይቅርታ እውነት ለመናገር በተፈጠረብኝ ነገር ነው እንደዚህ የሆንኩት ብላለች አረባክሽ እኔንማ ለመሸወድ አትሞክሪ እባክሽ ንገሪ ነገርኩሽ እኮ ባዩሽዬ ለምንድን ነው ማታምኔን ግን አይ እልቅስ አንድ ነገር ልንገርሽ ምንድን ነው ልጠይቅሽ ንገሪኝ፣ ምንድን ነው ሁሉም ነገር ድብልቅልቅ ብሎብኛል። ምክንያቱም ሁለት ዓመት ቀርቻለሁ። እስኪ ከዛ ወዲህ የተፈጠረውን ነገር፣ እያንዳንዱ ነገር ንገሪኝ ብላ ስትላት በቃ አንቺ ሴትዮ አብዴሻል ለይቶልሻል ማለት ነው። በቃ እኔን ልቀቅኝና ልሂድበት ብላ ምንጭቅ አድርጋት ሄደች። ከዛ ወይዘሮ ሜላት ትሰሚኛለሽ፣ እንደዚህ እንደመነጨቅሽኝ አንድ ቀን አንገትሽን ይዤ ነው መዘውዝልሽ። እኔ ሜላት አይደለሁም እኔ ሜላት በልጆችና እንዲሁም በቤተሰብ የመጣ ማንንም አልምርም። የእውነት ባዩሽ አንቺ እጅሽ ካለበት እኔ ራሴ ነኝ በሽጉጥ አናትሽን በጥርቄ የምጥልልሽ ብላ ፎከረችባት። ወይዘሮ ባዩሽ ከመጨለሏ የተነሳ አስፓልት ለአስፓልት እየሄደች መደወል ሆነ ስራዋ ወደ እርግብ። እርግብ ደግሞ ድምጿ ጠፍቶ ለከምቹ ደውላ አንድ የመጨረሻ እድል አለህ አሁንም ገንዘብ ስጠኝና ከሀገር የምወጣበትን ነገር ማስተካከል አለብን ብላ ስትል ተምቹ ያንን ይዞ ሁሉንም ሰው ተቆጣ። እናንተ ለእኔ አታስቡም፣ ለራሳችሁ ነው እንጂ የምታስቡት ብሎ ሁሉንም ሲቆጣ ጆሮ ተነሳና፣ እንዴት እንደዚህ ትላለህ? እኔ ያላንተ ማናለኝ? እስኪ ንገረኝ። ፋዘርስ ቢሆን ምን አስከፋ? ቆይ እውነት ለመናገር ዝም ብለህኛ ላይ ትፈርዳለህ እንጂ ይህን ነገር አብረን ሁሉንም ነገር በአንድ አይደል እንደ የገባንበት ለምን እንደዚህ ሁሉንም ሰው ትገፋለህ ብሎ ተናገረው። እንግዲህ ተምቱ የእውነትም አጎቱ ወደ አሜሪካ ከሄድ ለመሄድ ሲዘጋጅና ቆርጦ ሲሄድ አጎቱን ይቅርታ ጠየቀው። አጎቴ እውነት ለመናገር ሰው እንዳለኝና ሰው እንደሆንኩኝ በደንብ ተረድቻለሁ። ይህ ደግሞ ባንተ የሆነ ነው። አንተ ለእኔ ብለህ ብዙ መሥዋዕት ከፍለህ አንተ ግን እኔ ግን አመነጫ ጭቅያለሁ ብሎ ሲለው፣ አይ አንተ እኮ የወንድሜ አደራ ነህ። እና ደግሞ አባትህ አይ አባቴን አላቀውም። የማውቀው አንተን ነው። ለማንኛውም እንድደውልልኝ አደራህም ብሎ ሸኘው እሱ